ሰላሙ አለይኩም ወራህመቱላህ ወበረካቱ ድና የተከበራችሁ የድሉ ሀጃቱ ቤተሰቦች እንዴት ናችሁ? ደህና ናችሁ ሆይ? እኔ አልሐምዱላ ደህና ነኝ። ዛሬ ሱቅ፣ ልብስ፣ ቦታ ሻች መጥቻለሁ፣ ማለት ነው። ሁሉም አለበት። በነገራችን ላይ ያው መስራ ሰባብር

የወደድሽውን ነገር አገኘሽ? እራሱ ቆንጆ ነው፣ ባለፈው ገዝተሽ ሆነ ሽቱ፣ ቆንጆ ሽቱ ገዝተሽ። ይሄ ረዘም ያለ ነው። አዎ እሱን ራሱ እየፈለኩ ነው እኮ አሁን፣ ያን ተፈልሽ እዛ ቡ ከምሳ ወዲያ አለ። ወዲያ ውስጥ ይሻላል። አዎ።

ምዝራሱ ደግሞ ወደዚህኛው ሱቅ መተናል። እዚህ እንኳን ከቅድሞ የተሻለ ቆንጆ ቆንጆ እቃዎች አሉ። እስኪ ደስ የሚልሽም ነው የመረጨኝ